ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ጥቅምት 17 2018 ዓ.ም ተምረት ዕለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃ እና ዘገባዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። በተለያዩ አካባቢዎች ውጊያዎች እየተደረጉ ነው ያሉት። በተለይ በደቡብ ጎንደር የተለያዩ አካባቢዎች፣ እንዲሁም ደግሞ በሸዋ ቀጠና በርከታ ያሉ ውጊያዎች ሲደረጉ ውለዋል። ከዚህ አንጻር ያሉ ዝርዝር መረጃዎችን የማድረሳችሁ ይሆናል። ውጊያዎቹ እንግዲህ ባለፈው ጥቅምት መጀመሪያ ተይዞ እንደነበረው እቅድ ሁለት አይነት ስልት እየተከተሉ ያሉ ውጊያዎች ናቸው። የሌሊት የሽምቅ ውጊያ የሚባለው አይነት ነው፤ በተለያዩ አካባቢዎች ሲደረግ ዋለ። መንግስት በሌሊት በበርካታ አቅጣጫዎች ኃይል በማሰማራት የፋኖ ቀጠናዎችን ለመቆጣጠር የሚያደርጋቸው ዘመቻዎች ናቸው በብዛት እየተስተዋሉ ያሉት። ከዚህ አንጻር ነው እንግዲህ በርከት ያሉ የግንባር መረጃዎች በተለያዩ አካባቢዎች ያሉት። ከዚህ ባሻገር እንደዚሁ ፋኖ ዋና ከተማዋን ተቆጣጥሯል። ከዚህ ጋር ዝርዝር መረጃ የማደርሳችሁና እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያሉ ውጊያዎች አሁንም እንደቀጠሉ ናቸው። መንግስትም በየአካባቢዎች ተጨማሪ ኃይል እያስገባ ነው። ፋኖም እንደዚሁ የተለያዩ የፋኖ አደረጃጀቶች ወታደራዊ ግንባታና ስልጠናዎችን እያደረጉ ነው የሚገኙት። ከዚህ አንጻር እንግዲህ ያለው ውጊያ በአጭር ጊዜ የሚቋጭ ወይም ደግሞ በአጭር ጊዜ መፍትሄ የሚያገኝ አይመስልም አሁን ባለው ሁኔታ አጠቃላይ እንግዲህ ያው ሰፊ የሆነ ዝግጅት እና ውጊያዎች ናቸው እየተደረጉ ያሉት። ይህንን የዛሬ ውሎ መረጃዎችን ከግንባር የማደርሳችሁ ይሆናል። በርከት ያሉ የግንባር መረጃዎች አሉ። እየተከታተላችሁ አብራችሁን ቆዩ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ልትልኩ ትችላላችሁ። ከብልጽግና አንጻርም ፖለቲካዊ መረጃዎችን እንደዚሁ አካትቻለሁ። እነዚህም በቅደም ተከተል ወደ እናንተ አደርሳለሁ። የመጀመሪያው መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለከተ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲ የሲኖዶሱ ጉባኤ ከባለፈው ጥቅምት አስራ አንድ ጀምሮ ሲደረግ ነው እየሰነበተው የሲኖዶሱ ዛሬ ተጠናቋል። ሲጠናቀቅም የተለያዩ ውሳኔዎችን ማሳለፉን በተሰጠው መግለጫ ለማወቅ ተችሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በተለያዩ ውሳኔዎችን ወስኗል። በዋናነት እንግዲህ ከዚህ ጋር በተያያዘ አንደኛ ደረጃ እና ሁለተኛ ደረጃ ላይ ያሉ ውሳኔዎች በዋናነት ከሀገሪቱ አጠቃላይ ሁኔታ ጋር የሚገናኙም ስለሆኑ እነሱ ላይ አስተያየቶች እና መረጃውን አቀርባለሁ። የአንደኛው ውሳኔ ሁለንተናዊ መረጋጋት እንዲመጣ በኢትዮጵያ ሰላምና መረጋጋት እንዲመጣና ይህም ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጽኑ ፍላጎትና ጽኑ መሰረቷ ስለሆነ ሀገራዊ የሰላምና አንድነት ኮሚቴ ተቋቁሟል ብሏል። ይህም እንግዲህ ስራውን ያከናውናል ከአሁን ጀምሮ በሚቀጥለው ግንቦት ላይ በሚደረገው የቅዱስ ሲኖዶሱ ጉባኤ ላይ አጠቃላይ የሚኖረውን ሪፖርት እያቀርባል። እንግዲህም በኮሚቴ የሰላምና የአንድነት ኮሚቴ ተብሎ በአገር አቀፍ ደረጃ በቤተ ክርስቲያኗ እየተቋቋመ ነው። ከዛ ባሻገር እንደዚሁ ሁለተኛው ደግሞ በትግራይ ያለውን አጠቃላይ ሁኔታ በተመለከተ የተላለፈው ውሳኔ ነው። እንግዲህ በትግራይ ያለው ሁኔታ በዚህ ውሳኔ ይቀለበሳል ወይም ደግሞ ይሻሻላል፣ ይለወጣል ብሎ መጠበቅ አይቻልም። ሆኖም ግን ቤተክርስቲያኑ ቤተክርስቲያኗ በትግራይ ያለውን መንፈሳዊና ቁሳዊ ሀብት ተጠብቆ ሀብትነቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሆኑ ታውቆ የቀደመው ግንኙነት የአካባቢው አባቶች እና ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግንኙነት እንዲቀጥል በዚህም በኩል እንግዲህ ስራዎች እንዲሰሩ ይህም ጥሪ ተላልፏል። እንግዲህ በትግራይ የህወሓትን ማኩረፍ ተከትሎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተገንጥዬ ወጥቻለሁ የሚለው የራሱን መንበረ ሰላም እያለ የሚጠራው የትግራይ ቤተ ክህነት በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዋቅሮችን እያፈራረሰ ነው የሚገኘው። በትግራይ ውስጥ የሚገኙትን ብቻ ሳይሆን በራያ ቀጠናዎችም የሚገኙና ባለፈው ግንቦት መጨረሻ ላይ በነበረው የቅዱስ ሲኖዶስ ስብሰባ ላይ እንደ አዲስ ሀገረ ስብከት ተብሎ የተቋቋመ የራያ ወረዳዎችን የስድስቱ ማለት ነው። በኮረም ቀጠና እና በአለማጣ ቀጠና የሚገኙ ቤተክርስቲያኖችን ሰሞኑን የህወሓት ታጣቂዎች መዋቅሮችን እያፈረሱ አባቶችን እያሰሩ ካህናትን እየደበደቡ ማህተም እየነጠቁ እንደዚሁም ደግሞ ተቋማቱ በትግራይ መንበረ ሰላማ ቤተ ክህነት ስር የማይሆኑ ከሆነ በሚል ተቋማቶቹን እያፈራረሱ ነው የሚገኙት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን ይህንን እንደዚሁ ጥሪ ከማቅረብ ያለፈ ያለው ነገር የለም። አሁንም የሀገረ ስብከቱ ሂሳብ ሹም አሁን ወደ መሆኒ ተወስደው ነበረ። አሁን ያሉበት ሁኔታ አይታወቅም ነው የተባለው። ከዚህ ጋር በተያያዘ እንግዲህ በትግራይ ያለው የቤተክርስቲያኗ መዋቅር የፖለቲካ ሂደቱን ተከትሎ ተገንጥሎ የወጣ ነው ወጥቷል። ከዚህ አንጻር እንግዲህ ወደፊት የሚሆኑ ነገሮች አብረው የሚታዩ ይሆናል። ሌሎች ውሳኔዎች እንግዲህ ቅዱስ የንዶስ አባት የሌላቸው አካባቢዎች ላይ አህጉረ ስብከቶች የውሳኔ ሀሳብ ቀርቦ የአባቶች ምደባ ተደርጓል። ይህንንም የሚከታተል ኮሚቴ ተቋቁሟል። ሌላው ከነባሩ ቅዱስ ዮሐንስ መጥመቀ ገድል ውጭ በአንድ ግለሰብ ተዘጋጅቶ መለኮተ ቅዱስ ዮሐንስ በሚል እየተሰራጨ ያለው ህትመት የተሳሳተ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይወክል ስለሆነ መታገዱና መወገዙም እንደዚሁ ተገልጿል። ሌላው በአሜሪካ ካሊፎርኒያ፣ ኔቫዳ እና የአሪዞና የኖህ መጥመቀ መለኮት ቅዱስ ዮሐንስ አርሴማ አንድነት ገዳም መንፈሳዊ ኮሌጅ እንዲቋቋም የተጠየቀውን ጥያቄም ሲኖዶሱ ማጽደቁና መቀበሉን ገልጿል። ሌሎችም እንደዚሁ የቤተክርስቲያኗ ውሳኔዎች ተላልፈዋል። ይሄ ነው የሚመስለው እንግዲህ የትግራይ ሁኔታ፣ ያው ፖለቲካዊ አቋም የተያዘበት ጉዳይ ነው። ሌላው ወደ ወለጋ የሚወስደን መረጃ ነው የማስከትለው። ወደ ወለጋ ስንሄድ፣ በምስራቅ ወለጋ ጊዳ ወረዳ አሊ ተብሎ የሚጠራው ቀበሌ ዛሬ በርካታ የአማራ ተወላጆች ባለሀብቶች በኦህደዴ ብልጽግና ባለስልጣናት ታስረዋል። የታሰሩበት ዋናው ምክንያት ለአካባቢው ባለስልጣናት ከ500 ሺህ እስከ 1 ሚሊዮን ብር ገንዘብ እንዲሰጡ ተጠይቀው ፈቃደኛ ባለመሆናቸው ነው። እንግዲህ ገንዘብ ካልሰጣችሁ የፋኖ ጽንፈኛ ደጋፊ ናችሁ በሚል እናስራችኋለን፣ እንገድላችኋለን፣ እናፈናቅላችኋለን በሚል ማስፈራሪያ ነው ዛሬ የጸጥታ መዋቅር ልከው ባለሀብቶችን እያሳሰሯቸው። በኦሮሚያ ውስጥ እንግዲህ የአማራ ባለሀብቶች ንብረት የሚዘረፍበት ምክንያት በእጅጉ የሚገርም ነው የሚሉት ቤተሰቦቻቸው አንድ የአካባቢው ኦሮሞ ተወላጅ ፍርድ ቤት ሂዶ አንድ የአማራ ተወላጅን ፍርድ ቤት ከከሰሰ በግማሽ ቀን ፍርድ ይሰጣል፣ ንብረቱን እንዲወርስ ለዚህ ሰውዬ ይፈረድለታል። ይህ እንግዲህ በኢትዮጵያ ባለው ሁኔታ አንድ የክስ መዝገብ በትንሹ በትንሹ ከአንድ ዓመት እስከ ሁለት ዓመት በሚፈጅበት ሁኔታ በግማሽ ቀን የአማራ ንብረት ለመውረስ ፍርድ ቤቶቹ ውሳኔ ይሰጣሉ። ይሄ እጅግ አስቂኝና አሳዛኝ ነው። እንደውም አልፎ አልፎ አንዳንድ የመከላከያ አባላት እንደዚህ የሚያደርጉ አቃቢ ግና ዳኞች ላይ እንደዚሁ ባለፈው እርምጃ መውሰዳቸውን ተከትሎ ነሽመልስ መዋቅር ደግሞ ከአካባቢ ውጡ እነዚህ የመከላከያ አዛዦች በሚል እነዚህም አይነት ክሶች ሲያቀርቡ ነበር። በጣም ድራማ የሆነ ነገር ነው እየተሰራ ያለው። የአካባቢ የብልጽግና ባለስልጣናት በተለያዩ ስልት አማራውን ለምን ራሱን ተከላከለ በሚል ከፍተኛ ሽንፈት ውስጥ ገብተናል በሚል ቁጭት ውስጥ ነው የሚገኙት። በተለይ እንግዲህ በዚህ ሰበብ በተለያዩ ቦታዎች በርካቶቹን አጉረው ይገኛሉ። በቱሉ ዋዩ በነቀምት ጃቶ እስር ቤቶች አሁንም ቶርቸር እየተፈጸመ ነው የሚገኘው። በጃቶ ከሚገኙ እስረኞች መካከል አቶ ፍሳው ውበቱ የተባሉ የ85 ዓመት አዛውንት ዛሬ በእስር ቤት ውስጥ እያጣጣሩ ነው የሚገኙት። ከፍተኛ ችግር ውስጥ ናቸው፣ ሕክምናም አላገኙም። በእድሜ መግፋት ምክንያት ለበሽታ ተጋልጠው በእስር ቤት ውስጥ ሕይወታቸው ሊያልፍ ነው ሲሉ ቤተሰቦቻቸው ይህንን ጥሪ አቅርበዋል። ወደ ሌሎች መረጃዎች ሲሄድ የነገ ተወካዮች ምክር ቤት ስብሰባ ይደረጋል፣ ተብሏል የተወካዮች ምክር ቤት አብይ አህመድ በምክር ቤቱ ቀርበው ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ የሚል ነው። እንግዲህ መርሃ ግብሩ ይህንን በተመለከተ የአንድ የምክር ቤት አባል ምን ይጠበቃል? መርሃ ግብር ብቻ ነው ለማሟላት የሚደረገው የብልጽግና አባላት ውዳሴ የሚያቀርቡበት እንጂ የአማራጭ የሀገራችን ቀውስ መፍትሄ መውጫ መንገዶች ከምክር ቤቱ የሚጠበቁበት አይደለም። አብያው እሱ ነው። ምክር ቤቱም ያው ነው። የተለመደ ነው። የስሙላ ምክር ቤት ጠቅላይ ሚኒስትሩ የሀገሪቱን ቀውስ ካላስተካከሉ፣ እንዲሁም ደግሞ መፍትሄ ካላመጡ ከስልጣን እናነሳለን፣ ከኃላፊነት እናባረራለን የሚል ሚናም ሆነ ተነሳሽነት የሌለው የስሙላ ምክር ቤት ነው። ስለዚህ የሚጠበቅ ነገር አይደለም። ኃላፊነቱንም የማያውቅ እና የማይወጣ ምክር ቤት ስለሆነ ከዚህ ስብሰባ ብዙ የሚጠበቅ ነገር የለም። በአመዛኙ እንግዲህ የጠቅላይ ሚኒስተሩ የቀረቡላቸው ጥያቄዎችም ይላሉ የመረጃ ምንጩ። አብዛኞቹ የብልጽግና ባለስልጣናት እንግዲህ ጠቅላይ ሚኒስተሩ ሰሞኑን ለሚዲያ ሰራዊት በብልጽግና በኩል የተሰጡትን አጀንዳዎች እንደ መንግስት አቋም ለምክር ቤት አባላት ጠቅላይ ሚኒስተሩ እንዲመልስ ቀድሞ በብልጽግና የምክር ቤት አባላት የቀረበ ነው፣ የተለየ ነገር የለውም ብለዋል። እንግዲህ ነገ የምንከታተለው ይሆናል። ሌላው ብልጽግና የከፍተኛ የፖለቲካ አመራሮቹን ለስልጠና ጠርቷል የሚል መረጃም ወጥቷል። ከሚቀጥለው ሮብ ጀምሮ ለ12 ቀናት የብልጽግና ከፍተኛ ባለስልጣናት ስልጠና ይገባሉ። ከቢሮ ኃላፊ በላይ ያሉ የብልጽግና ካድሬዎች ናቸው ለ12 ቀናት ስልጠና የሚገቡት። ስልጠና የሚገቡበት ቦታ በተመለከተ አንደኛው ጅማ ነው። ሌላው ደግሞ እንግዲህ ከዛ በኋላ አዲስ አበባ በአፍሪካ የልህቀት አካዳሚ በሚል ብልጽግና ስራ አስፈጻሚዎች ባለፈው የወሰኑትን ውሳኔ አጀንዳ አድርገው ለመነጋገር እና የብልጽግና ፓርቲን በተመለከተ ነው ስልጠና የሚሰጣቸው ተብሏል። እንግዲህ ከዚህ ጋር በተያያዘም ያሉ መረጃዎችን እየተከታተሉ የማድረሳቸው ይሆናል። ወደ ሌሎች መረጃዎች ስቀጥል ወደ በደቡብ ጎንደር በተለያዩ አካባቢዎች እየተደረጉ ያሉ ውጊያዎችን የተመለከቱ መረጃዎችን ላስቀጥል። በደቡብ ጎንደር በእስቴ በደራ እንዲሁም ደግሞ በጋይንት አካባቢ ውጊያዎች ሲደረጉ ውለዋል። በተለይ በደራ በነበረው ውጊያ እንደዚሁ ከፍተኛ የሆነው ወታደራዊ ቁሳዊ ኪሳራ ደርሷል። በዚህ ግንባር የመንግስት ኃይል መግባቱ ተከትሎ በሌላ አቅጣጫ ደግሞ ፋኖ ወሳኝ የተባለ ከተማ ተቆጣጥሯል። ከዚህ አንፃር ያለው መረጃ ምንድን ነው? እንግዲህ የነበረው ውጊያ በሁለት አቅጣጫ ነበር። በደራ የነበረው አንደኛው ሳና ተብሎ በሚጠራ ግንባር ነው። እንግዲህ እስከ ማለድ አስራ ሁለት ሰዓት እስከ ግማሽ ቀን የቆየ ነው። ሁለተኛው ደግሞ ቋሊሳ ተብሎ በሚጠራ ቦታ በውጊያው ከፍተኛ የሚባል ሰብአዊና ቁሳዊ ወታደራዊ ኪሳራ ደርሷል። ከማለዳ ጀምሮ በእነዚህ ግንባሮች በነበረው ውጊያ ቁጥራቸው በውል ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። እንደዚሁም ደግሞ የነፍስ ወከፍ መሳሪያዎች፣ ወታደራዊ ቁሳቁሶች እና ሎጂስቲክ በፋኖጅ ገብቷል። የመንግስት ኃይልም እንደዚሁ ወደ ኋላ ወደ ገላዎዲዮስ አስክሬንና ቁስለኛ ይዞ ወጥቷል። ከግማሽ ቀን አካባቢ የጉዳት መጠኑ በሁለቱም በኩል በፋኖም በኩል የጉዳት መጠን አለ፣ በዝርዝር አልታወቀም፣ እየተጣራ ነው ያሉት የመረጃ ምንጮች ተጨማሪ ኃይል ግን ከስቴና ከመካነ ኢየሱስ ወደ ልጫ አርብ ገበያ፣ ገላዎዲዮስ እና ውባን ተተራራ ተብሎ ወደሚጠሩት አካባቢዎች ስለመንቀሳቀሱ ገልጸዋል። ከዚህ ባሻገር እንግዲህ የአሁንም በአካባቢው ተኩስ ይሰማል በተለይ ዙ አልፎ አልፎ ይተኮሳል። ዝርዝር መረጃዎች እንደደረሱ ወደ እናንተ የሚደርሱ ይሆናሉ። በዚህ ቀጠና እንግዲህ ወደው ጎንደር ሌላው በታሽጋይንት እንደዚሁ ከጠዋት ጀምሮ ውጊያ እየተደረገ ነው የሚገኘው። በነገራችን ላይ ከላይ የተገለጸው ደራም በሁለቱ ቦታዎች በቋሌሳ እና በሳና ተብሎ በሚጠሩ አካባቢዎች የነበረው ውጊያ የመንግስት ኃይል በሌሊት በሁለት አቅጣጫዎች ተንቀሳቅሶ ነው ታች ጋይንትም እንደዚሁ በሁለት አቅጣጫዎች የተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ ሲደረግ ያረፈደው። አሁንም ተጨማሪ ኃይል ወደ አካባቢው ስለመሰማራቱ የመረጃ ምንጮች ገልጸዋል። ታች ጋይንት ከጠዋት ጀምሮ ውጊያ እየተደረገ ነው ያሉት የዓይን ማኞች የመንግስት ኃይል ከሁለት አቅጣጫ ሌሊት ወደ ፋኖ ቀጠናዎች ተንቀሳቅሷል ነው ያሉት። አንደኛው ከላይ ጋይንት ከንፋስ መውጫ ወደ ቤተ ዮሐንስ፣ ደንበጣ፣ ኤፍራታ እንደዚሁም ደግሞ በረንታ ተብሎ የሚጠሩ ተራሮች በኩል ኃይል ተጠግቶ አድሮ የፋኖን ቀጠናዎች ከበባ ውስጥ ለማስገባት እና ወደ አጋት ተራሮች እንደዚሁ ጥቃት መክፈቱን ሁለተኛው የመንግስት ኃይል ደግሞ ከአርብ ገበያ ከተማ በመነሳት ወደ አጋት በትልቅ ወንዝና በመጋ በኩል ስለ መግባቱ እና ይህን ተከትሎ ዛሬ ረፋድ ውጊያ መደረጉን ነው ከረፋድ ጀምሮ በሁለት አቅጣጫ ውጊያ ተደርጓል። በውጊያው የደረሰው ጉዳት አልታወቀም። ውጊያው በቡድን መሳሪያዎች የታገዘ ነበር ተብሏል። የመንግስት ኃይል ዋና አላማው የፋኖን ቀጠናዎች መያዝና መቆጣጠር ነበረ። ሆኖም ግን አልሆነም የሚሉት የመረጃ ምንጮች ከሰዓት በኋላም እንደዚሁ እንደገና ውጊያ ተቀስቅሷል ብለዋል። ሌላ ሶስተኛ ግንባር እንደዚሁ ከወረደ ዋና ከተማ ገበያ ወደ አንሰት አቅጣጫ የወጣ ሚሊሻና የአድማ ብተና ኃይልም እንደዚሁ የአፀፋ ምላሽ ተሰጥቶት ተመልሷል ነው ያሉት። በዚህ ውጊያ የ64ኛ ክፍለ ጦር አንደኛና አምስተኛ ሬጅመንት ተጨማሪ የሚሊሻ የአድማ ብተና ኃይል እንደዚሁ ከኤፍራታ ተራሮች እስከ አጋጥ በረንታ ተራሮች አማኔል ተራሮች ድረስ እንደዚሁ ተጨማሪ ኃይል ስምሪት ወስዶ ከሰዓት በኋላም በአካባቢው እንደዚሁ ውጊያ ስለመኖሩ ተገልጿል። እንግዲህ ይህንን በተመለከተ መረጃ ያደረሱ የመረጃ ምንጮች ፋኖን በተለያዩ አቅጣጫዎች ከበባ ውስጥ ለማድረግ ሌሊት የተወሰደ ስምሪት ነው ብለዋል። እንግዲህ የገብርዬ ክፍለ ጦር ማዘዣ አካባቢዎችን በሌሊት ለመቆጣጠር የተደረገ የመንግስት የጸጥታ ኃይል ስምሪት ነው። በሌሎች አካባቢዎች እየተደረጉ ያሉ ሰሞነኛ ዘመቻዎች የሌሊት የሽምቅ ውጊያ የሚባሉት ናቸው። በሌሊት በአድማ ብተና ሚሊሻ፣ እንዲሁም ደግሞ የመከላከያን እየመሩ እየሄዳሉ። ውጊያዎች በዚህ መንገድ ነው እየተከፈቱ ያሉት። ወደ መተማ ስንሄድ እንደዚሁ በመተማ በተፈጸመ ድንገተኛ ጥቃት ስብሰባ ተበትኗል። እንደዚሁም ደግሞ ጉዳት ደርሷል ተብሏል። ከሽመለ ጋራ ተብሎ ወደሚጠራው አካባቢ የብልጽግና ባለስልጣናትን አጅበው ሲንቀሳቀስ በነበረ ወታደራዊ ተሽከርካሪዎች ላይ ሁለት ቦታዎች ላይ ጥቃት ተፈጽሟል። አንደኛው የደፈጣ ጥቃት የተፈጸመው ቢቢኮ ተብሎ የሚጠራ አካባቢ ሲሆን ሁለተኛው ደግሞ እንደዚሁ ሽመለ ጋራ አካባቢ ነው። በተፈጸሙት የደፈጣና የድንገተኛ ጥቃቶች ቁጥራቸው በውል ያልታወቀ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖጅ ገብተዋል ያሉት የመረጃ ምንጮች የደረሰው ጉዳት ግን በዝርዝር አልታወቀም። በዚህ ምክንያት ስብሰባ አልተደረገም። የመንግስት ኃይልም ባለስልጣናትን ይዞ ወደ ገንዳውሃ ዞኑ ከተማ ተመልሷል። በዛሬም እንደዚሁ ከገንዳውሃ ለስምሪት የወጣ የመንግስት ኃይል የተወሰነ ተኩስ ካደረገ በኋላ ወደ ኋላ ተመልሷል ነው የተባለው። ትላንትና ሽንፋ ከመተማ ቋራ በነበረው ውጊያ እንግዲህ ከሀያ ሰባት በላይ የመንግስት ኃይሎች የሞትና ቁስለኛ ሲሆኑ አራት የፋኖ አባላት የሞት ጉዳት እንደዚሁ ደግሞ ሌሎች አምስት ቀላልና ከባድ ቁስለኛ መሆናቸውን ከአካባቢ ወጡ መረጃዎች ያሳያሉ። ከነዚህ ከመንግስት ኃይሎች ውስጥ የሻለቃ አዛዥ እና ምክትል የሻለቃ አዛዥ በተለይ በአድማ ብተና በኩል ይገኙበታል ነው የተባለው። ይህንም በተመለከተ ከሽመለ ጋራ ውጊያ ጋር በተያዘ የመይሳው ካሳ ኮር ህዝብ ግንኙነት አህዛዊ መረጃዎችን አውጥቷል። በዚህም እንግዲህ የፀረ ሽምቅ ውጊያ ዘመቻ መሪ እና የፖሊስ አስተባባሪን ጨምሮ ከ35 በላይ የመንግስት ኃይል በዚህ ውጊያ ሞትና ቁስለኛ ሲሆን 39 በላይ የሚሆኑ ደግሞ እንደዚሁ ቁስለኛ ሙት ነው። እንግዲህ 35፣ 39 ደግሞ ቁስለኛ ሆነዋል፣ ሲሉ አህዛዊ መረጃዎችን እነሱ ገልጸዋል። እነዚህ አህዛዊ መረጃዎች የክፍለ ጦሩ ናቸው። ወደ መረጃዎቹ ቀጥላለው። በላይ ጋይንት እንደዚሁ የልዩ ኮርስ ስፔሻል ኮርስ የፋኖ አባላት ስልጠና አጠናቀው መመረቃቸውን የሚገልጽ መረጃ ደርሷል። ታመራ ፋኖ ህዝብ ድርጅት ጎንደር ጠቅላይ ግዛት እዝ የተገኘው መረጃ እንደሚያሳየው 206ኛ ኮር አንበሳው ጋይንት ክፍለ ጦር እንግዲህ በአይነቱ ለየት ያለ የፋኖ አባላት የኮማንዶ ስልጠና አድርገናል ነው የሚለው። ይህም የልዩ ኮር ሰልጣኞች የፋኖ አባላት ተመርቀዋል ተብሏል። እንግዲህ ሰሞኑን በተለያዩ አካባቢዎች የፋኖ አባላት የኮማንዶ ስልጠና እንዲሁም ደግሞ የእግረኛ መሰረታዊ ወታደርና የአካል ያካል ብቃት ስልጠናዎችን ወስደው እየተመረቁ መሆናቸው ይታወቃል። ሌላው መረጃችን ወደ ሸዋ የሚወስደን ነው። በሸዋ መራቤቴ ቀጠና በመራቤት በኩል ፌጥራ ከአለም ከተማ ማለት ነው እንዲሁም ደግሞ ከለሚ በጃማ የጎፋ እና ወደ ጋን ማርያም በተባሉ ቦታዎች ለውጊያ ከገባ የመንግስት ኃይል በዋናነት ያየር ወለድ ኮማንዶ እና የአካባቢው የጸጣ ኃይል አድማብተናና ሚልሻ ጋር ውጊያዎች ተደርገዋል። በተመሳሳይ እንደዚሁ ከደነባ ጭምር አራት አቅጣጫዎችን አስፍቶ የመጣ የመንግስት ኃይል ጋር በተደረገ ውጊያ ሰብአዊ ቁሳዊ፣ ወታደራዊ ኪሳራ መድረሱን ነው ለማወቅ የተቻለው። በዚህ እንግዲህ የመንግስት በተለይ የአየር ወለድ ኮማንዶ አባላት ጉዳት አስተናግደዋል። የወጡ እንግዲህ የምስል ማስረጃዎችም እሱን ነው የሚያሳዩት። በተለይ ጋን ማርያም ተብሎ በሚጠራው አካባቢ በነበረው ውጊያ የኮማንዶ አባላት ጉዳት ሲደርስባቸው ታጥቀዋቸው የነበሩ የነፍስ ወከፍ መሳሪያዎች፣ ሬዲዮ እና ወታደራዊ ቁሳቁሶችን ጨምሮ በፋኖች ስለመግባታቸው ተገልጿል። እንግዲህ በሁለቱም በኩል ጉዳቶች መኖራቸውን የገለጹት የመረጃ ምንጮች አሃዛዊ ቁጥሮች እየተጣሩ ነው ተብሏል። ትክክለኛ አሃዛዊ መረጃዎች እስካሁን ድረስ በውል አልታወቁም። ወደ ሌላ መረጃችን ስቀጥል ወደ ፋኖ መቀላቀልን የተመለከቱ መረጃዎችን አደርሳለሁ። በተለያዩ አካባቢዎች እንግዲህ ባለው ውጊያ እንዲሁም ደግሞ ባለው አጠቃላይ ሁኔታ በመሰላቸት እንዲሁም ደግሞ ዓላማውን ባለመደገፍ እና ከራስ ሕዝብ ጋር የሚደረገውን ውጊያ በመቃወም በተለያዩ አካባቢዎች የአድማ ብተና የሚልሻ አባላት ወደ ፋኖ እየተቀላቀሉ መሆናቸው ነው እየተገለጸ የሚገኘው። በዚህም በሚዳ አመራኛ ሸዋ፣ በጎጃም ማቻከል፣ በወሎ ጋሸና እና አምባሰል፣ በጎንደር መተማና አካባቢው የሚሊሻ አባላት የአድማ ብተና አባላት እንዲሁም ደግሞ የመከላከያ አባላት ወደ ፋኖ መቀላቀላቸው ተገልጿል። ከተቀላቀሉት ውስጥ የአስር አለቃ እና የመቶ አለቃ ማድረግ ያላቸውን ጭምር ይገኙበታል ነው የተባለው። ከዚህ ባሻገር እንግዲህ በሰሞኑ በተለያዩ አካባቢዎች ያለውን የሰራዊት መበተንና ከግዳጅ ቀጠና መጥፋትንና መክዳትን ተከትሎ ጄኔራሉ ጠዋት በውርጌሳ በኩል ስብሰባ ሰብስቦ ከመከላከያ አባላት የተነሱለት ጥያቄዎችን በተመለከተ በዝርዝር አድርሻቸዋለው። እንግዲህ የሚያሳየው ሰራዊቱ አሁንም ለመዋጋት በቂ ምክንያት የለንም እያለ፣ ጀኔራሎቹ ግን አሁንም መዋጋት አለባችሁ በሚል ያው ሰራዊቱ ያለበት ሁኔታ በጥያቄዎቻቸው አሳይተዋል። አንዳንድ ወታደራዊ አመራሮችም ሰራዊቱ እረፍት ይፈልጋል፣ ሰላም ይፈልጋል የሚሉ አቋሞችን እያንጸባረቁ ነው የሚገኙት። እንግዲህ በጦርነቱ ውስጥ ያለውን አጠቃላይ ውድመት በመመልከት ነው ይህንን እያሉ የሚገኙት ሰሞን በወልዲያ ከተማ ከፌዴራል መስሪያ ቤቶች ተጣሪ ሰራተኞች ጋር በተደረገ ስብሰባ አንድ ኮሎኔል ሰራዊቱ በከፍተኛ ሁኔታ ውጊያ አሰልችቶታል፣ ማረፍ ይፈልጋል፣ እናንተ ሰላም አምጡ ብሏል። እንግዲህ ህዝቡ ደግሞ ሰላም ያለው በእናንተ እጅ ነው በሚል ምላሽ መስጠቱን በዝርዝር እንግዲህ ባለፈው መረጃ አድርሻቸዋለሁ። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎች ቀጥል ጎንደር ዙሪያ የሚወስደን መረጃ ነው የማስቀጥለው በጎንደር ዙሪያ ጠዳ ከተማ አቅራቢያ በሚሊሻ አባላት ላይ ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት ጉዳት ደርሷል። ወጣቶችን በአካባቢው እየደበደቡ እያሰሩ፣ እንዲሁም ደግሞ የፋኖ ደጋፊ ናችሁ በሚል ጫና ውስጥ እያስገቡና ገበሬዎችን መሳሪያችሁን አምጡ፣ ትጥቅ ፍቱ በሚል ሲንቀሳቀሱ በነበሩ የሚሊሻ አባላት ላይ ነው እንግዲህ ድንገተኛ ጥቃት ተፈጽሞ ጉዳት እየደረሰው ቁጥራቸው በውል ያልታወቁ የሚሊሻ አባላት እንደዚሁ ይህንን ሙትና የአካል ጉዳት ጉዳት አስተናግደዋል። ቁጥራቸው በውል አልታወቀም። ይ የሆነው እንግዲህ ጎንደር ዙሪያ ነው። በጎንደር ዙሪያና በአካባቢ እንግዲህ የግል ትጥቅ ያላቸው ጭምር ወደ ግዳጅ እንዲገቡ ባለፈው የተግባራዊ እንቅስቃሴ በመጀመር የጸጥታ ሰው እያስገደሉ መሆናቸው ይታወቃል። በክልል ደረጃ እንግዲህ የግል መሳሪያ ያላቸው ሰዎች የፋኖ ጋር የማይዋጉ ከሆነ መሳሪያቸው ይነጠቃል የሚል ትእዛዝ መተላለፉ ይታወቃል ወደ መጨረሻው መረጃችን ሲሄድ እዚሁ ደቡብ ጎንደር የሚመልሰን መረጃ ነው የማስቀጥለው በደቡብ ጎንደር መካነ ኢየሱስ ከተማ ፋኖ ከሳብ በኋላ ስለመቆጣጠሩ ለማወቅ ተችሏል ፋኖ መካነ ኢየሱስ ከተማን የተቆጣጠረው አብዛኛውን የከተማን አካባቢ ሲሆን ፋኖ በቁጥጥር ስር ሲያውል ከተማውን የመንግስት ኃይል አድማብተና የመከላከያ አባላት አቦ ተራራ ተብሎ ወደሚጠራው አካባቢ ወጥተዋል፣ ነው እየተባለው። ወደ ተራራ ወጥተው ሰፍረዋል፣ ይሄ ሆነው ይላሉ የመረጃ ምንጮቹ። ዛሬ በሾለክትና በደራ ገላዎዲዮስ ልጫ የነበረውን ውጊያ ተከትሎ ከተማውን ለቀው ሽፋን ለመስጠት ወይም ደግሞ ለማገዝ ከተማው ውስጥ ካምፕ የነበረው ኃይል መውጣቱን ተከትሎ ፋኖ በሌላ አቅጣጫ መግባት ከተማውን ተቆጣጥሯል። ከተማውን ፋኖ ያለው ውጊያ ነው የተቆጣጠረው አሁን በዚህ ሰዓት ከተማው አጠቃላይ እንቅስቃሴ ቆሟል። ተማሪዎችም ከትምህርት ቤት ሳይወጡ ነው ይሄ መረጃ የተሰማው። ይህንን ተከትሎ እንቅስቃሴዎች ቆመዋል ነው የተባለው። መንግስት ግን ከጋሳይም ከደብረ ታቦርም ተጨማሪ ኃይል ወደ ከተማው ለማስገባት እንቅስቃሴ እያደረገ መሆኑን ነው መረጃዎች የሚገልጹት። እንግዲህ ሰሞኑን እስቲ አካባቢ በነበረ ውጊያ የወረደው አብዛኛው የሚልሻ ኃይል ማለቁ ይታወቃል። የሚልሻ ኃይል በውጊያ እስከ መቶ የሚደርሱ እንዲሁም ደግሞ ከውጊያ ሁለተኛው ቀን በኋላ ደግሞ እስከ ሀምሳ ሁለት የሚደርሱ የቡድን መሳሪያ ጭምር የያዙ የሚሊሻ አባላት ወደ ፋኖ መቀላቀላቸውን ተከትሎ አሁን በወረዳው ሚሊሻ የሚባል በቁጥር እዚህ ግባ የሚባል አይደለም፣ ወይ ደግሞ የሚሊሻ የለውም ተብሎ ሊገለጽ ይችላል። የሚሊሻ መስሪያ ቤቱም እንደዚሁ ቢሮ ባለፈው በነበረው ውጊያ መቃጠሉን ነው መረጃዎች የሚጠቁሙት። ለእሳት ያሰባሰባቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ ላይክ፣ ሸር፣ ሰብስክራይብ እንዲሁም ደግሞ የቻናሉ ቻናሉ ቤተሰቦች እንዲሆኑ ለሌሎችም ቻናሉን በማስተዋወቅ አብራችሁ ስለሆናችሁ በእጅጉ አመሰግናለሁ። ጥቆማ ዜናችን ሜል ዶት ኮም ላይ ከሀሳብ አስተያየቶቻችሁን ላኩልኝ። ልታንክሲ